የኡጋንዳ ካቶሊክ ደናግል ለስደተኞች የሥነ ልቦና ቀውስ ሕክምና አደረጉ። በኡጋንዳ የደቡብ ሱዳን ስደተኞች በስሜት ቀውስና በእርዳታ እጥረት እየተሰቃዩ መሆናቸውን ተከትሎ በአገሪቷ የሚገኙ የካቶሊክ ደናግል የስነ ልቦና ሕክምና አድርገውላቸዋል። ኡጋንዳ በምታራምደው የክፍት በር ፖሊሲ ምክንያት ወደ አንድ ነጥብ ሰባት ሚሊዮን የሚጠጉ ስደተኞች ሲኖሩ በቁጥራቸው ከፍተኛነት በበጀት እጥረትና በእርዳታ ተቋማት የፖሊሲ ለውጦች ምክንያት በከፍተኛ ችግር ውስጥ መሆናቸው ተገልጿል። ስደተኞቹ ሲሆን በስነ ልቦና ቀውስ ሕክምና ከሚረዱት ካቶሊክ ደናግል መካከል አንዷ የሆኑት የአእምሮ ሕክምና ስፔሻሊስት እህት ሊና የስደተኞቹ ቦታ ሁሉንም ነገር ባጡ በበርካታ ሴቶች ሕጻናትና እድሜያቸው የገፉ ሰዎች የተሞላ መሆኑንና ቤተሰቦችም በዚህ በከፍተኛ ሁኔታ እየተጎዱ መምጣታቸውን አመላክተዋል። እህት ሲናሂ በሰሜናዊ ኡጋንዳ ባሉ የስደተኞች ስፍራ የመጡት በፈረንጆቹ 2019 ሲሆን በእስካሁኑ እንቅስቃሴያቸውም የአካባቢውን ቋንቋ ከመማር ጀምሮ ለስደተኞቹ የውጭ ትምህርት እድል ማመቻቸት የሙያ ስልጠናዎችን እንዲያገኙ እና የተደራጀ የማማከር አገልግሎት እንዲያገኙ በማድረግ ሲሰሩ የነበረ መሆኑ ተገልጿል። እህት ሲና ስደተኞቹ የሚሸሹት ከጦርነት ብቻ ሳይሆን በየቀኑ ለመኖር ከሚያደርጉት ትግልም ጭምር ነው ሲሉም ተናግረዋል። እህት ሲና ዓለም ከእነዚህ ስደተኞች አይኑን ማዞሩን ተከትሎ እነዚህ ቁጥር አይደሉም፣ እነዚህ እናቶች፣ ህጻናት፣ አረጋውያንና ክብር የሚገባቸው ሰዎች በመሆናቸው ልንተዋቸው አይገባም ሲሉ መናገራቸውን ቫቲካን ዜና ዘግቧል።